አለቀ። የዛ ሀገር ህግ እንደዛ ነው። እከሌን እከሌ የገደለው ብድግ አድርጎ ሬሳ ውስድ። ሬሳ ከሄደ ካላስ ማፊ ማለፍ ማፊ መለፍ። ወሎ እህ እከሌ ሞተ፣ ቶሎ በሉ ብር አዋጡ፣ ሬሳ ይጫል። የገደለው ሰውዬስ ሁለት ሶስት ገና ይገላል ማለት ነጃ ወጣ ነጃ ወጣ ነጃ እና እናንተ ምታስቡት ግን ኢትዮጵያ ኤምባሲ ይሄን ጉዳይ እንዴት ነው እንግዲህ፣ እንዴት ነው ሬሳ ከሄደ በኋላ ማን ነው ለማን ነው ውክልና ተሞልቶ እንዴት ተብሎ ነው ክሱ የሚሄደው? ያ ሰውዬ በፍርድ የገደለ ይደ እንዲገደል የሚደረገው ለምንድን ነው እንዲህ የምታረጉት?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 አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ሰላም ብያለው። እንግዲህ የቴዲ ሞት እስካሁን ድረስ እያነጋገረ ነው ያለው። ምንም ነገር ሁሉም ነገር ተሸፋፍኖ ነው ያለው። ምንም በዚህ ነው እንደ ሞተ ብቻ ነው ብሬክስም ወጥቶ ማለት ሞተዋል፣ ግን የሞቱን የሞተበትን አሟማት በግልጽ ይሄ ነው ብሎ የተናገረው ነገር የለም። ትላንትም ቪዲዮ ለቅቅ የላችሁ ነበረ እሱ የፌስቡክ ፔጁ ላይ የለጠፈው ምንድን ነው ያለው፣ በቃ አስክሬኑን ወደ ሀገር ልናስገባ ስለሆነ የቴሌግራም ቻናል አለ እዛ ተቀላቅላችሁ የቻላችሁን አምስትም ትሁን አስርም እንድትሰጡንና አስክሬኑን ወደ አገር አስገብተን እናት አባቱ ዘመድ አዝማዱ ጓደኞቹ አይቶ እንዲቀብሩትና እርማቸውን እንዲወጡ እናድርግ ብቻ ነው ያለው። እና በሰዎች እንደተገደለ በአሰቃቂ እንዳይተርፍ አድርጎ ሰዎች እንደገደሉት ተናግረዋል። ግን አማሟቱ ይሄ ነው በዚህ ምክንያት ነው ብሎ ምንም የገለጸው ነገር የለም። አሁን እንግዲህ አብዛኛዎቹ እንዴት ነው እዚህ ሰው በሳውዲ አረቢያ ሕግ በኤምባሲም ቢሆን ይሄን ነገር ኤምባሲዎች እንዴት ያያሉ? በኤምባሲም ቢሆን አንድ ሰው ሞቶ ያ ገዳዩ ሳያዝ አስክሬኑ ከዚህ ሀገር ከወጣ በኋላ ምንም ነገር ፋይሉ እንደተዘጋ ነው። እና ግዴታ ይሄን ወንጀል የፈጸመ ሰው ሳያዝ አስክሬኑ ወደ አገር እንዴት ነው የሚገባ? ብሬክስስ ለምንድን ነው ስለአሟሟቱ ግልጽ ያልተናገረው? ለምንድን ነው ሁሉም ነገር ተሸፋፍኖ እንደዚህ እየሆነ ያለው እያሉ ነው። አብዛኞቹም እሱ ያው በአሁን ሰዓት እኔ ምንም ነገር ማስረዳት አልችልም፣ ይሄ ነው ያ ነው ምልበት አቅም የለኝም ብለዋል። ጠዋት ፖስት ባደረገው የራሱ የፌስቡክ ፔጁ ላይ እኔ ወጥቼ ይሄ ነው ብዬ የመናገር አሁን ላይ ምንም ነገር የለ ማለት ሞራሉ የለኝም ብቻ በቃ አስክሬኑን ወደ ሀገር እንዲገባ እንድትተባበሩኝ ነው ያለው። ለምንድን ነው ሞቱ ግልጽ ያልሆነው? ቲክቶክ ላይ ደግሞ ትላንትና እርስ በራስ ቤተሰቦች የራሱ ቤተሰብ እንደሆነ እርስ በራስ ይሄን ድርጊት ህይወት የተጠፋፉት የራሳቸው ቤተሰቦች እንደሆነ ነው እየተነገረ ያለው አንደኛ

ሁለተኛ ደግሞ በሴትም ነው ምናምን ይላሉ፣ ግን ያው እርግጠኛ ወሬ የለም። አበሻ ያው ብዙ ነገር ያወራል እና ያ አስካሪውን መጠጥ ምናምን እንደሚሸጡ በዛ በዛ ምናምን እየተባለ ነው። ምንም ነገር ይሄ ነው ተብሎ ግልጽ የተደረገ ነገር የለም። ሲመስለኝ ሲመስለኝ ያው እውነት ነገሩ ወይስ ደግሞ ከቤተሰብ ስለሆነ ዝም ብሎ አደፋፍኖት አስክሬን ወደ ሀገር ከገባ ማን ነው ምንም የሚጠይቅ ሚላን በቃ እዚህ ሀገር አስክሬኑ እዚህ እያለ ነው መክሰስም እስከ ጥግ ድረስ መሄድ የምትችሉ። እንደው የሰው ሀገር ማን ነው የሚከሰው? ማን ነው ኢትዮጵያ፣ እንኳን ኢትዮጵያ ላይ ራሱ ክስ እንዴት እንደሆነ የምታውቁ ናቸው። የሰው ሀገር ላይ ማነው ቆሞ ለሱ ፍርድ የሚጋፈጠው? እኔ አላቅም። ብቻ ያው ኤምባሲ ካልሆነ በስተቀር እና የራሳቸው ሰው ግዴታ ያስፈልጋል። አላህ ደሙን ደመበከላ ያደርግበት እንደው እሱ ለዚህ በአበባነቱ ገና በልጅነቱ የቀጠፉ ሰዎች እንሻ አላ እነሱም ተይዞ የእጃቸውን እንዲያገኙ ሁላችሁም ዱአ አድርጉ ማለት ነው። ብሬክስ ግን ወጥቶ ቢናገረን ሰው እንደዚህ ከሚወዛገብ ትክክለኛ የአማሟቱን መንስኤ ይሄ ነው ብሎ ቢናገር ለእኔ ጥሩ ነው ብዬ ያስባሉ፣ ሰዎች አሁን እንዴት ነው ብሬክስስ? ወጥቶ ለምንድን ነው ይሄን ግልጽ ማያደርግልን? አማሟቱን እኛ ግራ ተጋባን እና አስክሬኑ ኢትዮጵያ መግባት የለበትም እያሉ ነው። በጣም ነው የሚያሳዝን። ብዙዎች ልባቸው ተሰብረዋል። በቴዲሙት ሙት ብዙዎቻችን አዝነናል። የሚያሳዝነው ነገር ደግሞ በራስ ወገን ደግሞ በሰው እጅ በትንሽ በተልካሻ ነገር ህይወትን መጠፋፋት በጣም ነው የሚያሳዝነው። በተለይ የራያ ልጆች ሪያድ ላይ ያላችሁ እባካችሁን እባካችሁን ታው ካንዱ አንዱ ተማሩ። ግማሹ አብዛኛው የራያ ልጆች ግን በዚህ በአስካሪው መጠጥና ሲቀጥል ደግሞ በሴት ላይ ነው በጣም እንደዚህ እርስ በራስ የሚጠፋፉት ማለት ነው። ሴት ብትሄድ ሴት ትመጣለች። ሴቷም ግን እንደው ወንድምሽን ከዚህ ከዚህ ጋርም እየሆንሽ እዛ ጋርም እየሆንሽ ወንድሞችሽ የምታጋዲ፣ እንደ አላ ፍርድሽን ይስጥሽ። ሌላ ምን እላለሁ? ሴቱ አብደዋል። እኔ እንጃውሽ። ወይኔ ፈጣሪ፣ ያረቢ ል ዓለሚን እንደ አላ ለቤተሰቦቹ የሞተስ ሞተ፣ እንደው ለቤተሰቦቹ ለወዳጆቹ፣ ለሚስቱ አላ መጽናናትን ይስጣችሁ። አላህ ወጥቶ ከመቅረት ይጠብቀን። እኛ ግን ኢትዮጵያውያን በጣም የገረመኝ ነገር ለምንድነው ስንሞት ውድ የሆነው ነው? እኔ ይሄ ይሄ ጥያቄ ነው። ለምንድነው ስንሞት ውድ የሆነው ነው? በቃ ሳለን ለምንድነው እንደዚህ ማንረባረበው? እርስ በራስ እንንቋቁራለን፣ ስንሞት ግን ፈላጊያችን ብዙ ነው እንዴ! ምን እኔ ተነስቻለሁ? አላያችሁ ከሞትኩኝ በኋላ እንደዚህ የምታሽቃብጡት እኔ የቲክቶክ እና የዩቱብ ፔጁን ገብቼ አይቼ ሳይሞት በፊት ያለው እይታ ያለው ሰብስክራይብ እና አሁን ሳይ በጣም ነው የገረመኝ ማንን ለማስደሰት ነው ምን አለ በህይወት እያለ እንደዚህ ባስደሰታችሁት እውነት በጣም ከም እኔ ሰው ለምን ራሱ ሰብስክራይብ እንደሚያደርግ እኮ የማያውቅ ህዝብ ነው ያለው እኔ ወላይ በጣም ነው የምትገርሙኝ ግን ተው ግን በሕይወት እያለን እንከባበር፣ በሕይወት እያለን እንዋደድ፣ በሕይወት እያለን እንረዳዳ። እኔ ካለፍኩ በኋላ ሰርዶ አይብቃል ነው ምንድን ነው የሚባለው? ቦ አላ ልቡን አይስጠን ብቻ